እንኳን ወደ ቢላል ቲዩብ በደህና መጡ። ይህ ቻናል የተመሠረተው ገንዘብን መቆጣጠር በጭራሽ ከባድ መሆን የለበትም በሚል እምነት ነው። እዚህ ውስብስብ የሚመስሉ የፋይናንስ መርሆችን ወደ ቀላል፣ ተግባራዊ እና በዕለት ተዕለት ሕይወቶ ውስጥ ሊተገበሩ የሚችሉ መመሪያዎች እንለውጣለን። ከታወቀው 50/30/20 ቁጠባ ሕግ ጀምሮ እስከ ብልህ ኢንቨስትመንት ሚስጥሮች ድረስ የእያንዳንዱ ቪዲዮዎቻችን የፋይናንስ ደህነቶን ለማጎልባት ታስበው የተዘጋጁ ናቸው። አብረን ሀብትን ንገንባ እዳንን ቀንስ እና በገንዘባችን ላይ ሙሉ ቁጥጥር ይኑረን የፋይናንስ ነፃነት ጉዞውን ዛሬውኑ ለመጀመር ሰብስክራይብ ያድርጉ የ50 30 20 የቁተባ ህግ the 50 30 20 budgeting rule ገንዘብን ለማስተዳደር እና ሀብትን ለመገንባት የሚያገለግል ቀላል እና ውጤታማ ዘዴ ነው ይህ ህግ የሚያመለክተው የወር ገቢውን ግብር ከተከፈለ በኋላ ያለውን በሶስት ዋና ዋና ክፍሎች ከፍለው እንዴት ማውጣትና መቆጠብ እንዳለቦት ነው። 50 30 20 የቁጠባ ህግ በዝርዝር ገቢዎን፣ ደሞዝዎን በእንደሚከተለው መመደብ ነው። አንድ 50% ለመሰረታዊ ፍላጎቶች፣ ይህ ክፍል ለኑሮዎ የግድ አስፈላጊ የሆኑ እና ሊያመልጡ የማይገባቸው ወጪዎችን ይሸፍናል። ቤት ኪራይ ወይም የቤት ክፍያ፣ ምግብና የቤት ዕቃዎች፣ መሰረታዊ ግሮሰሪ የመኪና ክፍያ፣ ነዳጅ ወይም የትራንስፖርት ወጪ፣ መገልገያ ቁሳቁስ ክፍያዎች፣ ውሃ፣ መብራት፣ ኢንተርኔት፣ የጤና መደን፣ የዕዳ የሚከፈለው ዝቅተኛው ክፍያ ሚኒመም ሎን ፔመንትስ። ቲፕ ማስታወሻ፣ እነዚህ ወጪዎች በፍጹም ሊቀሩ ወይም ሊቀነሱ የማይችሉ ነገሮች ናቸው። ከገቢዎ ከግማሽ 50 በላይ የሚሆኑ ከሆነ የኑሮ ደረጃውን መቀነስ ወይም ተጨማሪ ገቢ መፈለግ እንዳለብዎት ያመለክታል። ሁለት 30% ለምኞት ፍላጎቶች። ይህ ክፍል ባይኖሩም መኖር የሚችሉባቸው ነገር ግን ህይወታቸውን የበለጠ አስደሳች የሚያደርጉ ወጪዎችን ይሸፍናል። ምግብ ቤት መብላት፣ ከቤት ውጪ መመገብ፣ መዘናኛ እና በዓላት፣ የግል ግብይት፣ ልብስ፣ ጫማ፣ አዲስ ስርክ መግዛት፣ የደንበኝነት ምዝገባ ክፍያዎች፣ ለምሳሌ የዲጂታል ቻናል ምዝገባዎች፣ ውድ የሆኑ የስፖርት ክለብ አባልነቶች። ቲፕ ማስታወሻ እነዚህ ወጪዎች ሊቆረጡ ወይም ሊቀነሱ የሚችሉ ናቸው። ውስጥ 20 ፐርሰንት ለቁጠባና እዳ ክፍያ ሴቪንግስ ኤንድ ዴት ሪፔመንት ይህ ክፍል ለወደፊት የፋይናንስ ደህንነቶ የሚያዘጋጆት ነው። ቁጠባ፣ የአስቸኳይ ጊዜ ገንዘብ ኢመርጀንሲ ፈንድ ማጥራቀም፣ ለጡረታ ለቤት ግዢ ወይም ለትላልቅ ግቦች ገንዘብ መቆጠብ፣ ኢንቨስትመንት ሼር አክሲዮን መግዛት በሌሎች ኢንቨስትመንት ላይ መዋል ለምሳሌ ኢትዮጵያ ሴኩሪቲስ ኤክስቼንጅ ESX ተጨማሪ እዳ ክፍያ ከዝቅተኛው ክፍያ ሚኒመም ፔይመንት ወደ ብድር ሂሳብ መክፈል ይህ እዳን በፍጥነት ለመጨረስ ይረዳል ተወሳኝ ጥቅም ይህ ህግ ለምን ይጠቅማል አንድ ቀላል ነው ገንዘብን በሶስት ቀላል ምድቦች ስለሚከፋፍል ለማስታወስና ለመተግበር ቀላል ነው ሁለት ሚዛናዊነት ይፈጥራል በዛሬ ፍላጎቶች እና በነገ ደህነት መካፈል ሚዛን እንዲኖር ይረዳል። ሶስት፣ የቁጥጥር ስሜት ይሰጣል። ገንዘቡ ወዴት እንደሚሄድ በትክክል እንዲያንቆና በፋይናንሷ ላይ ቁጥጥር እንዲኖር ያደርጋል። ይህ ህግ እንደ መነሻ በመጠቀም የገንዘብ ሁኔታውን ባገናዘበ መልኩ መጠኖቹን ለምሳሌ 60 20 20 ወይም 50 20 25 ማስተካከል ይችላል። 50 30 20 ህግ ገንዘቡን ለመቆጣጠር ጥሩ መነሻ መሆኑን ተስፋ አደርጋለሁ። አሁን ደግሞ የእርሱ ተራ ነው። ሰብስክራይብ ያድርጉ። እንደዚህ አይነት የፋይናንስ ምክሮች እንዳያመልጡዎ የሰብስክራይብ ቁልስን ተጭነው የደውል ምልክቷን ያብሩ። አስተያየት ይስጡ። ይህንን የቁጠባ ህግ ለመተግበር ያሰቡትን መጠን ለምሳሌ 50 30 20 ወይም 60 20 20 ከታች ማለው አስተያየት መሰጫ ኮመንት ሴክሽን ላይ ይንገሩን። ስለ እዳ ቅነሳ ወይም ስለ ኢንቨስትመንት ተጨማሪ መረጃ ከፈለጉ አሁን ስክሪን ላይ የሚታዩትን ሌሎች ቪዲዮዎችን ይመልከቱ። በቀጣይ ቪዲዮ እስከምንገናኝ ድረስ የገንዘብ ወን ልማዶች ይቆጣጠሩ። ቻው።